የጌዶን ስራ ነው የተሰጠው። ከጌዶን በላይ አንተን ነው ማምን ብሎታል። እውነት ነው። የምስራቅ አፍሪካ ተባለ እንጂ ተመልካቾች፣ የምስራቅ አፍሪካ ጉዳይ ተባለ እንጂ ጌታቸው አድቫይዝ የሚያደርገው ሁለት ጉዳይ ነው። ሁለት ጉዳይ ነው የሚከታተል አድቫይዝ የሚያደርገው ህወሀት ነው። ህወሀት የማጥፋት ፕሮጀክት አንደኛው ነው። የትግራይ ጉዳይ ህወሀት ነው የሚከታተለው አማካሪው ማለት ህወሀት እንዴት አድርገን እናርቅቃት? እኔ ማቆ ነው ልጅ አለኝ። እንደዚህ እንደዚህ እናደረግ ነበር። እዚህ ስብሰባ ላይ እንደዚህ አይነት ቃለ ጉባኤ እንትናድርገን ነበር። ውሳኔ ያሳልፈን ነበር። እገሌ እገሌ እንደዚህ ብሎ ነበር። ለወደፊቱም ያው አብሮ አይደል? እሱ ሲወስኑ የነበሩት አብሮ አይደል? የጊዜ ጉዳይ ሆኖ እና እችል መጠቀም አለበት። ትኩስ ኬክ ነው። እንዲሁ በቀላሉ የሚጋጥ ነው። ጌታቸው ሌሎቹ ተግጠው ተግጠ አልቋላ። ጌዲዮን ምን ያደርግለታል? የህግ ጉዳዮች አለ። የጀኖሳይድ ጉዳይ ደብቆ ነገሮችን ብዙ ነገር ወንጀሎችን እንትን አድርጎ ለሚስቱ አስረክቦ ወደ ውጭ ጉዳይ ሄዷል። አሁን ዋና ወሳኝ የሚባለውና በተለይ ምስራቅ አፍሪቃ አካባቢ ምስራቅ አፍሪቃ ሲባል የፋኖ ጉዳይ የሚከታተል ነው፣ የህወሀት ጉዳይ የሚከታተል ነው፣ የቲዲኤፍ ዋና የቲዲኤፍ ከኤርትራ ጋር ያለው ጉዳይ የሚከታተል ነው፣ ከኦላ ጋር ያለው ጉዳይ የሚከታተል ነው። ምስራቅ አፍሪቃ የሚባለው ያው ሱዳንም ጭምር ግብፅም ጭምር እዚህ አካባቢ ያለው ነገር ፈትፍቶ ይሰጠኛል ብሎ ምክንያቱም ሚዲያ ላይ ሲሰጠነ የነበረ እሱ ነው። ሚዲያ ላይ ያልታየ ትንታኔዎችን ያልተሰሙ ትንታኔዎችን ሲያሰማን ነበር ጌታቸው ነው። እና ጌዲዮን ይህን እዚህ አካባቢ ምን ምን ያደርጋል? እሱ መንፈሳዊ ነው፣ ሚስጢር አያቅም። ቲዲኤፍ አካባቢ አልነበረም። ህወሀት ቢባል የማያውቁ ነገር የለም። ሻቢያን አያቅም፣ ፋኖን አያቅም፣ ኦላን አያቅም። ህግ ጉዳይ ነው የሚያውቁ፣ ዲፕሎማሲም አይደለም የሚያውቀው። እና ድፍረትም የለውም ፎር ዛት ማተር። እና ለዚህ ነው አሁን ጌታቸው እዚህ ውስጥ የከተተው። እና በቅርቡ የፒፒ የብልጽግና አሁን አባል አደለም ኦፊሻል ማለቴ ነው፣ በተግባር አባል ነው። ስንት ቅጥል የሚል ትውልድ እንዳለ አኔ አውቃለሁ፣ በተግባር እናውቀዋለን ነው። በቅርቡ ግን ታዛቢ አድርጎ ስብሰባ ላይ ታዩታላችሁ፣ የብልጽግና ጉዳይ የሆነ ጊዜ በኋላ ደግሞ ማዕከላዊ ኮሚቴ ስራ አስፈጻሚ ል አቦይ ስብሃት ሾሞ ጠቁሞ ማዕከላዊ ኮሚቴ እንዳሾሙት የሆነ ጉባኤ ሲካሄድ የሆነ ጊዜ በቃ ማዕከላዊ ኮሚቴ ስራ አስፈጻሚ ይገባል። በዚህ እንትኑ ማለት እና